በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም አስራ ሰባት በዚህች ቀን ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ለከበረ መስቀል በዓሉ ነው። ይህም የጻድቁ ንጉሥ የቆስጠንጢኖስ እናት ንግሥት ሌኒ ከተሰወረበት የገለጠችው ነው የጎልጎታን ኮረብታ ባስደረገች ጊዜ የከበረ መስቀልን አገኘችው። ታላቅ ኮረብታም የሆነበት ምክንያት እንዲህ ነው። ብዙዎች ድንቆይ ተአምራት ክብር ይግባውና ከጌታችንና ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ መቃብሩና ከመስቀሉ የሚገለጡ ሆነው ሙታን ይነሱ ነበርና የጎበጡና በሽተኞችም ሁሉ ይፈወሱ ነበር። ስለዚህም አይሁድ ተቆጡ። እንዲህም ስርዓትን ሰርተው አዘዙ። በይሁዳ አገር ሁሉና በኢየሩሳሌም ቤቱን የሚጠርግ ሁሉ ወይም አፈር ወይም ጉድፍ የሚጠርግ በናዝሬቱ ኢየሱስ መቃብር ላይ ይጥል ዘንድ ይጥል ዘንድ እንዲህም እያደረጉ ሌኒ ንግሥት እስከ መጣች ድረስ ከሦስት መቶ ዓመት በላይ ኖሩ እርሷን በመጣች ጊዜ ክብር ይግባውና የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ መቃብርን እስካሳዩት ድረስ አይሁድን ይዛ አሰቃየቻቸው ያንን ኮረብታም እስከጠረጉ ድረስ አስገደደቻቸው። የከበረ መስቀሉም ከተቀበረበት ተገልጦ ወጣ። ውብ የሆነች ቤተ ክርስቲያንም ተሰራች። በዚች ቀንም አከበሯት። ለመስቀሉም በዓልን መስከረም አስራ ሰባት ቀን አከበሩለት። የክርስቲያን ወገኖች ሁሉም ከአገሮቻቸው በመምጣት ክብር ይግባውና ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤውን በዓል እንደሚያከብሩ ለመስቀልም ታላቅ በዓልን የሚያከብሩ ሆኑ። ክርስቲያኖችም በጎዳና እየተጓዙ ሳሉ ስሙ ይስሐቅ የሚባል አንድ ሳምራዊ ሰው ከእርሳቸው ጋር ነበር። ከእርሱም ጋር ብዙዎች ሳምራውያን ነበሩ። ይህ ይስሐቅም የክርስቲያን ወገኖችን ለምን በከንቱ ትደክማላችሁ? ለእንጨትስ ልትሰግዱ እንዴት ትሄዳላችሁ? እያለ ይሳለቅባቸው ነበር። ከክርስቲያን ወገኖችም ስሙ አብዶ ኪስ የሚባል አንድ ቄስ አለ። ሕዝቡም በጎዳና ሲጓዝ የሚጠጡት ውሃ አላገኙም ነበርና ተጠሙ። ወደ አንድ ጉድጓድም ሄዱ። በውስጡም መሪር የሆነና የገማ ውሃ አገኙ። እጅግም በውሃ ጥማት ተሰቃዩ። ይስቅም እጅግ ይሳለቅባቸው ጀመር። የቀናች ሃይማኖት ካለቻችሁ ይህ የገማና የመረረ ውሃ ተለውጦ እስቲ ጣፋጭ ሁን ይላቸው ነበር። ቀሲስ ሳውዶኪስም በሰማ ጊዜ መንፈሳዊ ቅናትን ቀንቶ ከዚያ ሳምራዊ ይስሐቅ ጋር ተከራከረ። ያ ሳምራዊም በመስቀል ስም የታምራትን ኃይል ካየሁ እኔ በክርስቶስ አምናለሁ አለ። ያን ጊዜም ቀሲስ አውዶኪስ በዚያ በገማ ውሃ ላይ ጸለየ። ውሃውም ወዲያውኑ ጣፋጭ ሆነ። ከእርሱም ሕዝቡ ሁሉ እንሰሶቻቸውም ጠጡ። ሳምራዊ ይስሐቅ ግን በተጠማ ጊዜ በረዋት ከያዘው ውሃ ሊጠጣ ፈለገ። ግን ገምቶ ተልቶ አገኘውና መሪር ልቅሶን አለቀሰ። ወደ ከበረ ቄስ አውዶኪስም መጥቶ ከእግሩ በታይ ሰገደ ክብሪ ግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስም አመነ። በከበረ ቄስ በአውዶኪስ ጸሎትም ጣፋጭ ከሆነው ከዚያ ውሃም ጠጣ። በዚያም ውሃ ውስጥ ታላቅ ኃይል የሚሠራ ሆነ። እርሱ ለአማንያን የሚጣፍጥ ሲሆን ለካህዲያንና ለአረማውያን የሚመር ሆነ በውስጡም የብርሃን መስቀል ታየ በአጠገቡም ውብ የሆነች የአማረች ቤተ ክርስቲያንን ሰሩ ሳምራዊ ይስሐቅም ወደ ኢየሩሳሌም ከተማ በደረሰ ጊዜ ወደ ኤጲስቆጶሱ ሄዶ ከቤተሰቡ ጋር የክርስትና ጥምቀትን ተጠመቀ የከበረ መስቀልም ዳግመኛ የተገለጠበት መጋቢት አስር ቀን ነው ዜናውንም በዚሁ ቀን ጽፈናል ምመናንም በታላቁ ጾም መካከል በዓሉን ማክበር ስላልተቻላቸው በዓሉን ቤተ ክርስቲያኑ በከበረችበት ቀን አደረጉ። ይህም መስከረም 17 ቀን ነው። በዚህም ቀን አስቀድሞ ከከበረ መቃብር በንግሥት ሌን እጅ የተገለጠበት ነው። በመስቀሉ ላዳንን ለእግዚአብሔር ምስጋና ያሁን፣ ክብር ምስጋና ገንዘቡ ነውና ለዘላለሙ አሜን።

ምስለ ሳምራዊ በፍና ሃበተ በዓሰ በፅዮ ጸሎቱ ምረረማይ ፈወሰ ወበሃይማኖቱ አይመነ አይመነ ብዙሃነ ነፍሰ። በዝችም ቀን የከበረች ሮማዊ ታውግንስጣ አረፈች። ይህችም ቅድስት በደጋጎች ነገስታት ባኖሪዎስ እና በአርቃዲዎስ ዘመን የነበረች ናት። በዚያም ወራት የህንድ ንጉሥ መልእክተኞች እጅ መንሻ ይዘው ወደ ንጉሥ አኖሪዎስ መጡ። በሚመለሱም ጊዜ ይህችን ድንግል ታወግንስጣን አገኟት። የምታነበውን መጽሐፍ በእጇ ውስጥ ነበረ፣ ወደ አገራቸውም ነጥቀው ወሰዷት። ለሕንድ ንጉሥም ሚስቶችንና ቤተሰቦቹን የምትጠብቅ ሆነች። በአንዲት ዕለትም የንጉሥ ልጅ አስጨናቂ በሆነ ደዌ የታመመ የከበረች ታወግንስጣንም ወስዳ በብብቷ ታቅፋ በመስቀል ምልክት አተበችበት። በዚያንም ጊዜ ዳነ። ከእርሷም ስለተደረገው ተአምር የዚህች የከበረች ድንግል ታወግንስጣ ዜናዋ በሀገሩ ሁሉ ተሰማ። ከዚያችም ቀን ወዲህ በእነርሱ ዘንድ እንደ እመቤት እንጂ እንዳገልጋይ አልሆነችም። ከዚህም በኋላ የህንድ ንጉሥ ወደ ጦርነት በሄደ ጊዜ ጉም፣ ጭጋግ፣ አውሎ ነፋስና ጨለማ በላዩ መጣ። ንጉሱ ግን የከበረች ታወግንስጣ ስታማተብ ስላየ በመስቀል ምልክት ማማተብን ያውቅ ነበርና ያን ጊዜ በጭጋጉ በጉሙ በጨለማውና በጥቅሉ ንፋስ ላይ በመስቀል ምልክት አማተበ። ወዲያውኑም ፀሐይ ወጣ፣ ታላቅ ጸጥታም ሆነ። ጠላቶቹንም በዚሁ የመስቀል ምልክት ድል አደረጋቸው፣ እጅግም ደስ አለው። ንጉሱም ከጦርነት በተመለሰ ጊዜ ለከበረች ታወገንስታ ከእግሯ በታይ ሰገደ። እርሱንና ቤተሰቦቹን ሁሉ የሀገሩንም ሰዎች የከበረች የክርስትና ጥምቀትን ታጠምቀው ዘንድ ለመናት። ቅድስተ አወግንስታም እንዲህ አለችው፦ ይህን አደርግ ዘንድ ለእኔ አይገባኝም። የሚያጠምቃችሁን ካህን ይልክላችሁ ዘንድ ወደ ንጉሥ አኖሪዎስ ላኩ። ያን ጊዜም ከወገኖቹ ጋር የሚያጠምቀውን ካህን እንዲልክለት የህንድ ንጉሥ ወደ ንጉሥ አኖሪዎስ መልእክተኞችን ላከ። ንጉሥ አኖሪዎስም ልመናውን ተቀብሎ የሚያጠምቃቸውን ቄስ ላከ። ቄሱም አጠመቃቸው። መሥዋዕትንም ቀድሶ ክብር ግባውና የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክቡር ደሙን ቅዱስ ሥጋውን አቀበላቸው። እግዚአብሔርንም የምትወድ የከበረች ድንግል ታዋግንስታን እጅግ ደስ አላት። ያንንም ቄስ መንፈሳዊ ሰላምታ ሰጠችውና ከእርሱ ብራኬ ተቀበለች። እርሱም ከእርሷ በረከትን ተቀበለ። ከዚህም በኋላ ለራሷ አገዳም ሰራች። ብዙዎች ደናግልም ተሰበሰቡ። የምንኩስና ልብስንም በመልበስ እንደ እርሷ መሆኑን ወደዱ። እርሷም እመምኔት ሆነች። ያን ባሕታዊ ቄስ የክርስትና ጥምቀትን ካጠመቃቸው በኋላ ወደ ንጉሥ ኖሬዎስ ተመልሶ የሕንድን ሰዎች እንዳጠመቃቸውና ክብር ይግባውና ወደ ጌታችንና ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ሃይማኖትም እንደገቡ ነገረው። ንጉሥ ኖሬዎስም እጅግ ደስ አለው። የሮሚያ ሀገር ሊቀ ጳጳሳትንም ይህን ባሕታዊ ኤጲስቆጶስ አድርጎ እንዲሾምላቸው አዘዘው። እርሱም ኤጲስቆጶስነትን ሹሞ ለሕንድ ሰዎች ክላከላቸው። እጅግም ደስ አላቸው። ከዚህም በኋላ ታላቅ ቤተ ክርስቲያን ሊሰሩ ጀመሩ። ምሰሶችንም በፈለጉ ጊዜ አላገኙም። በዚያም አካባቢ ታላቅ የጣዖት ቤት ነበረ፣ በውስጡም ያማሩ ምሰሶዎች አሉ። ድንግሊቱ ታዋግንስጣም ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን ብዙ በማልቀስ ለመነች። ያን ጊዜም እሊያ ምሰሶዎች ከጣዖት ቤት ፈልሰው አናጺዎች ከሚሹት ቦታ በቤተ ክርስቲያን መካከል ተሰከሉ። አማንያን ሁሉ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን አመሰገኑት። ጣዖትን ሲያመልኩ የነበሩም ጣዖቶቻቸውን ሰብረው ክብር ይግባውና ወደ ጌታችንና ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ሃይማኖት ተመልሰው ገቡ። በዚያችም አገር ታላቅ ደስታ ሆነ። ቅድስት ድንግል ታዋግንስታም ተጋድሎዋን ከፈጸመች በኋላ እግዚአብሔርንም አገልግላ ደስ አሰኝታ በዚያ ገዳም በደናግሉ መካከል በሰላም በፍቅር አረፈች። እግዚአብሔር ምስጋና ይሁን። እኛንም በጸሎቱ አይማረን። በረከቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም ዋዝሮ ይኑር አሜን። ሰላም እብል ታውግንስጣሃ ሮማዊተ በስምረታ አምላ ዘኮነት ብሔረ ህንደ ኬፍ እንወተ ወሶበሰበከት ውስቴታ ዘመስቀለ ክርስቶስ እምነተ ዘኮኖሙ በቅድመ ጸር ለሰባዚያሃ ትምህርተ ወበመቃብራ ካይበ ብርሃኖ ከሰተ በዚችም ቀን ለአባቶች ሊቃነ ጳጳሳት አስራ አራተኛ የሆነ የእስክንድርያ አገር ሊቀ ጳጳሳት ቅዱስ አባት ዲዮናሲዮስ አረፈ። ይህንንም ቅዱስ ንጉሥ ዳኪዎስ ሊገድለው በፈልጎት ነበር፣ ግን እግዚአብሔር ሰወረው። ይህም አባት ብልህ አዋቂ ስለነበረ ብዙዎች የቤተ ክርስቲያን መጻሕፍትን ተረጎመ። በዘመኑም በሮም ንጉሥ በካሃዲ ዳኪዎስ እጅ ቅዱስ መርቆሪዎስ በሰማዕትነት አረፈ። ሁለተኛም ሰባቱ ደቂቅ ሶስት መቶ ሰባ ሁለት ዓመት አንቀላፍተው ነቁ። ሊህም ለጣዖታት ሊያሰግዳቸው በፈለጋቸው ጊዜ ከዳኪዎስ ፊት የሸሹ ከኤፌሶን አገር ከታላላቆች ተወላጆች ወገን የሆኑ ናቸው። ዳግመኛም በዘመኑ የመነኮሳት አለቃ ገዳማትን የሠራ ግብፃዊ ታላቁ እንጦኒዎስ ለመጀመሪያ ጊዜ መነኮስን ሆነ። ይህም ቅዱስ ሊዮናሲዎስ በሊቀ ጵጵስናው ሹመት አስራ ሁለት ዓመት ኖረ። መንጋዎቹንም በትክክል በፍቅር አንድነት ጠበቃቸው። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለከ ዲዮናስዮስ አቡነ ሊቀጳጳሳት በጽርቅ እንተትሰማይ ካይነ ደቂቀ ኤፌሶን ኖሙ በብሬትከ ድህኑናነ ወበመዋሌ ከመርቆሪዎስ ተኮነነ ኦመነኮስ አንቶኒዎስ ኮነ። በዝችም ቀን የሊቪቫ፣ የኪሪያኖስ፣ የዮስጢና የቴኬስልጥስ መታሰቢያቸው ሆነ። እግዚአብሔርም በጸሎታቸው ይማረን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም አስራ ስምንት በዝች ቀን ወንጌልን የሚሰብክ የሃይማኖት መምህር አባታችን ኤዎስጣቴዎስ አረፈ። በዝችም ቀን የጻድቁ ንጉሥ የቆስጠንጢኖስ እናቱ ለሆነች ሌኒ መታሰቢያ ሆነ። በዝችም ቀን የደብረ ጽጋግ መምህር አባ ኖሪዎስ አረፈ። በዝችም ቀን በካዲው ዮሊዋኖስ እጅ ሌላው ቅዱስ መርቆሬዎስ በሰማይትነት አረፈ። በዝችም ቀን የከበረ የመስቀል በዓሉ ነው። በዝችም ቀን መሰጋደል የሆነ ግብፃዊ ሊቅ ያዕቆብ አረፈ። በዝችም ቀን የቀሲስ እስጢፋኖስ እና የሰማያት ነኪጣ መታሰቢያቸው ነው። ዳግመኛም የቶማስ እና የሊቀ ጳጳሳት አትናቴዎስ አጽማቸው የተገኘበት ድንቅ ታምራትም የሚያደርግ የአባ ፊላታዎስ እና የባህታዊ አባ ኖብ የአቦሊም ማህበር የሆኑ የአርባ ወንዶችና የሀያ ሴቶች ሰማዕታት መታሰቢያቸው ሆነ። በዝችም ቀን ደግሞ የሰማዕት ኤፍሬምና የአባ ፊኖሞዝ የሰማዕታት ስልሆን የአክሳኤልስና የይስሐቅ የምስክርነታቸው መታሰቢያ ነው። በዝችም ቀን የከበረ ሐዋርያ ቅዱስ ቶማስ በህንደኪያ አገር ላደረገው ተአምርም መታሰቢያ ሆነ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም